ዱቤ ነገ እንጂ ዛሬ የለም የሚል እዛ በሩ ላይ ያላዩ የተለጠፈው ተለጠፈው፣ እንዴ በስንት እንዴ! ትናንትናም እኮ እንዲ ብለህ ነበር። ዛሬ ደግሞ ነገ ነው። እዚህ ቤት ህጉ አይፈቅድም። በቃ ዱቤ የሚባል ነገር የለም። ስማ፣ ያልሰማሁልህ እንዳይመስልህ። እንዳይመስልህ፣ ምኑን ሂሩቴን፣ ቤቱን ሸጠች ተካፈይ ምን ተስማ ተፈለገበት ቦታ ይውደቅ ብለህ ያልከው ነገር ያልሰማሁልህ እንዳይመስልህ። ማፈሪያ ይሄ በአንተ ዕድሜ ታውቃለህ? ከዞፋ ሰዎች አንዴ ድምብሎ አልወሰድኩም። ስማ ይሄን የምኖርበትን ቤትም በከበረኝነት ቡድን ይሸልበኝ ነው። ይሄን ታውቃለህ? ጋሽ እባክህ ይተውኝ፣ ምንም ፕሮግራም የለኝም ዛሬ ለመሳቅ ፕሮግራም የለኝም። ምንም ተውነ። ራይት እንዴ ነው ኖር እናደን ስንት አመት ሙሉ እና እንዴ ቡድኔ በኮኮ በረኛ ነት የሸለምኝ ነው ይላሉ። እንዴ ታዲያስ፣ ቡድኖ እንኳን ሊሸለሙ አስራ ስምንት ለባዶ እንዲሸነፍ አድርገው የተባረሩትን ጭራሽ ተሸለም? ኧረ ተውኝ ጋሼ። ታዲያ ያለቁ መታ እየሰጡኝ ነዋ። በመሬት ቢሆን ኖሮ አንዲት ኳስ አታልፈኝም ነበር አንዲት ኳስ። አረ በፈጠሩ ልጆቹ አሉ የልጅ ልጆቹ እንዴ ይሰሙት ይታዘቡታል እና በመሬት ቢሆን አያመልጠኝም እና አስራ አምስቱ ለወጭ አይደል? እንዲ ይቀይተኑ አንተ ወሬ ሰምተኑ እንጂ ለቃቃሚ አባዬ ምን ሆኑ? እንደዚህ ተመናጭቆ የሚወጣው ዱቤ ነገ እንጂ ዛሬ የለም። ሽምብራ ዱቤ መሸት ጀምበረ ነው። ጎን ለጎን ክክም ለምን አይሸጥም? አወቁ። እስኪ በስዬ ጭንቀቴን ልበትንበት። እስኪ አንድ ድራፍት። ምን ቅድሚያ ሂሳብ? ከመቼ ጀምሮ ነው ደግሞ ሂሳብ በቅድሚያ እሺ ብር የለኝም ዱቤ ስጠኝ ዱቤ ዱቤ ምን አይነት ቤተሰብ ዱቤ ይሄ ድራፍት አንድ ላይ አርግና በብርጭቆ ተው እንጂ በሴ ጭላጭ ትራፊ ደረጋል ማይሰማ ይመጣል እኮ ለድሬ፣ ድርጅቴ ነው ክክ የሚያቀርበው። ብለ ግማሽ ክክ ግማሽ ጠጠር አቅርበ ሰፈሩን ሁሉ ጥርሰ ሰባራ ልታደርገው እንደተነሳ እኮ ይሰማል። ይሄ ሳያንስ እናትና አባቱን ኢንቨስተር አደርጋችኋለሁ ብሎ ሊያከስራቸው ነው። ሰፈሩን ልጁን እንዴት ነው የሚመርቀው? እንደው እንደ ሙሉ ቀን አያድርጋችሁ ብሎ እኮ ነው የሚመርቀው። ደግሞ ሰላስ ኮሚቴዎቹ ቤት ሲመጡ ህጉ እኔን ይደግፈኛል ሂዱና ክሰሱ ብለህ አባረርካቸው አሉ። ህጉማ እኔን ይደግፈኛል፣ እውነት ነው። ህጉ እኔን ይደግፈኛል ይሁን፣ ቢዝነስ በባህሪው ይወለዳል፣ ያድጋል፣ ይሞታል። ህጉ ዘይቀዳል ምን ታፈጣለ? ደግሞ ሲከፈለኝ ይከፍልሃለሁ። ወይኔ ሙሌ፣ ምን የመሰልኩት ነጋዴ። እንደዚህ ማንም መጫዎች አሉ የፈለከውን ሌላ ነገር መሆን ትችላለህ፣ ግን በጭራሽ ነጋዴ መሆን አችልም። ይልቅ መጋበዝ ትፈልጋለህ፣ ግብዣ ትፈልጋለህ ወይ? ግብዣ ዴታ ዴ አበው እኮ ፍቅራቸውን የሚገላለጡት እኮ በግብዣ ነው። እኔም ፍቅሬን ልገልጽልህ ነው። እጋብዛለሁ፣ ግን ምን ታደርግልኛለህ? ፊት ለፊት ያለው ግሮሰሪ የለም? እዛ ትሄድና የዝናቡ ግሮሰሪ በነበረበት ወቅት የነበሩ ደንበኞች አሁን በእኔ ሰዓት ደግሞ የሌሉ ደንበኞችን ሄደ ታይልኛለህ። የሰለላ ተልእኮ እየሰጠኸኝ ነው። ሄዳይተህ ስትመጣ ሁለት ጃምቦ ለቅብሃለሁ። ሁለት ጃምቦ? የትም ብትሄድ በሁለት ጃምቦ ሰላይ አታገኝም። ሶስት አድርገው፣ ሶስት አድርገው። ወይ ነገር በሶስት ይጸናል እንዲሏባው ሶስት አድርገው። አንዱ ነው ምን ከጥቅ ትሄዳለህ ነው፣ ሁሉንም ነገር ደግሞ ሰላ። እሺ ይሁን፣ እሺ ይሁን፣ ተስማምቻለሁ። ግን ከቻልክ በቪዲዮ ካልቻልክ ደግሞ በፎቶግራፍ ያመጣ ለመረጃው። እሺ፣ ችግር የለም። አንድ ጃምቦ። አዎ፣ እንዳይደፉት እኔ ቀዳለሁ። በቃ አይን እያየ ሙሉ ሊሸጡብህ ነው ማለት ነው። ጮርናቄ ቤት አግኝቻት ነበረ እንትን ነጋዴው የፈለገው ሙሉ ሳይሆን የሙሉን ታናሸት ሙሉ በፍት ፈልገች መስሏት ነው። ይደፉታል። እኔ ራሴ ልቅደው በሰየ አንተ የፈለግከውን ነገር ልትሆን ትችላለህ። ባርማን ግን መሆናል።